አንድ ሰው የሆን ነገር ማድረግ እንደሚችል በእንግሊዘኛ እንዴት መጠየቅ እንችላለን? ለምሳሌ እንግሊዘኛ መናገር ትችላለ ብላችሁ መጠየቅ ብትፈልጉ መምጣት ትችላአለ፣ ስራውን መጀመር ትችላ አለ። በተመሳሳይ መልኩ ደግሞ እነዚህን ጥያቄዎች ሰዎችን መጠየቅ መቻል እንዳለብን ሁሉ ሰዎች እኛን ሲጠይቁን ደግሞ ለመመለስ፣ አዎ እንግሊዘኛ መናገር እችላለሁ አዎ መምጣት እችላለሁ። አዎ ስራውን መጀመር እችላለሁ። ከዛሬው ትምህርት በኋላ ቀደም ብዬ ያነሷቸውን ሰዎች ማድረግ የሚችሉትን መጠየቅ ፕላስ ደግሞ ሰዎች ሲጠይቋችሁ ይሄን ማድረግ እችላለሁ ማለት በእርግጠኝነት ይሄ ትምህርት ያስችላችኋል። አሁን የምትገኙት በሰዋሰው አካዳሚ የዩቲዩብ ቻናል ላይ ሲሆን ለማታውቁኝ፣ ስሜ ምንተስኖት ወንድሙ ይባላል። ለቻናላችን አዲስ ከሆናችሁ አሁንኑ ኑ ሰብስክራይብ በማድረግ በቻናላችን የሚለቀቁ የዚህ አይነት ጠቃሚ ትምህርቶች እንዲደርሷችሁ ማድረግ ትችላላችሁ። ቀጥታ ወደ ትምህርታችን ትምህርታችንን የምንጀምረው በምንድን ነው? አስኪንግ ኤቢሊቲ ምን ማለት ነው? ችሎታን መጠየቅ። ለምሳሌ መዋኘት ትችላለ፣ መደነስ ትችላለ፣ ምግብ ማብሰል ትችላለ፣ መኪና መንዳት ትችላለ ኳስ መጫወት ትችላለህ። ስለዚህ ሰዎችን የሆነ ነገር ማድረግ እንደሚችሉ በእንግሊዘኛ መጠየቅ በጣም ቀላል ነው። እንግሊዘኛ በተከታታይ እየተማርን ባለው ትምህርት በጣም ቀላል እንደሆነ ነው እያሳየኋችሁ ያለሁት። ሰዎችን መጠየቅ፣ ለተጠየቃችሁ ጥያቄ በእንግሊዘኛ መመለስ በጣም ቀላል ነው። ትንሽ ፓተርኖችን መያዝ ብቻ ነው የሚጠበቅብን። ማግኘት ትችላለህ። ሀው ዱ በእንግሊዘኛ እንዴት ማለት ይቻላል? ብላችሁ መጀመር ግዴታ ነው። እንደዚህ ማድረግ ትችላለህ። ኬኒዩ፣ ከዛ እየጠየቀ ያለው ድርጊት ምንድን ነው? መዋኘት። ስለዚህ ኬኒዩ ስዊም። ምን ያህል ቀላል እንደሆነ እያያችሁ ነው። ስለዚህ ኬኒዩ ስዊም፣ መዋኘት ትችላለህ። መደነስ ትችላለህ። አሁንም ምን ብዬ እጀምራለሁ? ኬኒዩ። አሁን ግን ስዊም አይደለም መደነስ አይደለም። ኬኒዩ ዳንስ፣ መደነስ ትችላለህ። ሶስተኛ ምግብ ማብሰል ትችላለህ አሁንም ምን ብዬ እጀምራለሁ ኬን ዩ አሁን ደግሞ ድርጊቱ ምንድን ነው ምግብ ማብሰል ኬን ዩ ኩክ ምግብ ማብሰል ትችላለህ አራት መኪና መንዳት ትችላለህ ኬን ዩ ከዛስ ምን እንበል ኬን ዩ ድራይቭ ኤ ካር አይደለ ኬን ዩ ድራይቭ ኤ ካር መኪና መንዳት ትችላለህ ወይ ዊ አር አስኪንግ ዲስ ፐርሰን ኢፍ ሂ ኬን ድራይቭ አ ካር መኪና መንዳት የሚችል ከሆነ ቼክ እያደረግን። ኳስ መጫወት ትችላለህ ኬን ዩ ብለን ምን እንበል ኬን ዩ ፕሌይ አይደለም፣ ኬን ዩ ፕሌይ ፉትቦል ዊዛስ ከኛ ጋር ኳስ መጫወት ትችላለህ ማለትም ትችላላችሁ። ስለዚህ እንድታቆንኝ የምንፈልገው ዌን ኤቨር ዩ አር አስኪንግ ኤቢሊቲ፣ መንቼም ቢሆን የአንድን ሰው ችሎታ እንደዚህ ማድረግ ትችላለህ ብላችሁ ስትጠይቁ ኬኒዩ ብላችሁ መጀመር ግዴታ ነው። መዋኘት ከሆነ ስዊም፣ ኬኒዩ ስዊም፣ ኬኒዩ ዳንስ፣ ኬኒዩ ኩክ፣ ኬኒዩ ድራይቭ፣ ኬኒዩ ፕላይ። እንደዚህ ማድረግ ትችላለ። ይሄን ጠረጴዛ ልታጸረው ትችላለ፣ ኬኒዩ ክሊን ማለት ትችላላችሁ አይደለ? የሆነ ነገር ልታቀብለኝ ትችላለ፣ ኬኒዩ ፓዝ ሚ ሰምቲንግ፣ የሆነ ልታቀብለኝ ትችላለ። ስለዚህ ኬኒዩትና ድርጊቱን እንጨምር እስኪ። በደንብ ኤግዛምፕሎቹ እነዚህንም ቅድም ባየነው መሰረት ወደ እንግሊዘኛ እንቀይራለን። ስድስት እንግሊዝኛ መናገር ትችላለህ። እንግሊዝኛ መናገር ትችላለህ። አሁንም ስለመቻለሁ እየጠየቅነው ያለነው አይደለን? ምን እንበል ኬኒ ስፒክ ብቻ ብዬ ማቆም ምን እያልኩ ነው መናገር ትችላለህ። ትችላለህ ማዳመጥ ትችላለህ በኒስ ኬኒ ሊስን አይደለ? ኬኒ ሊስን ስለዚህ ኬኒ ስፒክ ዋት ኤንግሊሽ፣ ኬኒ ስፒክ ፍሬንች፣ ኬኒ ስፒክ አምሃሪክ። ዘፈን መዝፈን ትችላለህ ኬኒዩ ብዬ ምን ልበል ኬኒዩ መዝፈን ምንድነው ሲንግ፣ ኬኒ ሲንግ መስፈን ትችላለህ። ምን ዘፈን ዘፈን ደግሞ ምንድን ነው በእንግሊዘኛ? ኬኒሲንግ ሶንግ ሶንግ ነው አይደለ ዘፈን ኬኒሲንግ ሶንግ ዘፈን መስፈን ትችላለህ። ሳይክል መንዳት ትችላለህ። ቅድም መኪና መንዳት ትችላለህ ስንል ምን አለን? ኬኒ ድራይቭ ሳይክል። ግን በአማርኛ ሳይክልን መንዳት ነው መኪናን መንዳት ነው። በእንግሊዘኛ ግን መኪናንም ድራይቭ ሳይክልንም ድራይቭ አትሉም። ኦኬ ስለዚህ ምንድን ነው የምትሉት? ኬን ዩ ራይድ። ኦኬ፣ በተለይ ከላይ እናንተ ቁጭ የምትሉበት ከሆነ ላይክ ሞተር ሳይክል ቁጭ ነው የምንለው አይደለ፣ ራይድ። ፈረስም ጭምር ኬን ዩ ራይድ ሆርስ። ለምሳሌ ፈረስ መጋለብ ትችላለ ቢሆን። ኦኬ፣ ቪዲዮ በመሀል ሳላውቀው ተቋርጦብኝ ነበረ። እኔ እያስተማርኩኝ ነበረ ለካ ተቋርጧል። ስለዚህ ካቆምንባት እንቀጥል። ስለዚህ ኬን ዩ ራይድ ሆርስ ፈረስ መጋለብ ትችላለህ እያለን ነው። ነምበር ናይን ኮምፒውተር መጠቀም ትችላለህ። ይሄን እያስተማርኩ ነበር፣ ቪዲዮ አልቀረጽውም። ስለዚህ ደግሞ አለው። ኮምፒውተር መጠቀም ትችላለህ። ኬን ዩ ዩዝ አይደለ፣ መጠቀም ኬን ዩ ዩዝ። ኮምፒውተር መጠቀም ትችላለህ ወይ ስዕል መሳል ትችላለህ ወይ። መሳል ምንድን ነው በእንግሊዝኛ ድሮው፣ አይደለ? ስለዚህ ኬን ዩ ድሮው አ ፒክቸር። ለምሳሌ ፎቶ ልታነሳኝ ትችላለህ እንዴት ነው የምትሉት? ፎቶ ልታነሳኝ ትችላለህ። ፎቶ ማንሳት በመጀመሪያ ደረጃ ምንድን ነው በእንግሊዝኛ ስንል ቴክ የምትለው መጠቀም አለባችሁ። እሺ ቴክ አ ፒክቸር ኦፍ ሶምቲንግ እኔ ሊሆን ይችላል፣ ሌላ ነገር ሊሆን ይችላል። ስለዚህ ኬን ዩ ማለት አለባችሁ አይደለም። ኬን ዩ ቴክ አ ፒክቸር ኦፍ ዋት ማንም እኔ። ኬን ዩ ቴክ አ ፒክቸር ኦፍ ሚ ካላችሁ ምን እያላችሁ ነው? ፎቶ ልታነሳኝ ትችላለህ ወይ እያላችሁ ነው ማለት ነው። ስለዚህ እስካሁን ስንጠይቅ የነበረው ምንድነው? አንተ አንተ ዩ ዩ ዩ እያልን ነው። እንደዚህ ማድረግ ትችላለህ፣ እንግሊዝኛ መናገር ትችላለህ፣ ኬን ዩ ሲንግ አ ሶንግ፣ ኬን ዩ ሪድ አ ሆርስ እያልን ነበር። ዋት ኢፍ ዊ ዋንት አስክ አናዘር ፐርሰን፣ ወይም በዩ ቦታ አናዘር ፕሮናን። እሱ እንግሊዝኛ መናገር ይችላል፣ እሷ እንግሊዝኛ መናገር ትችላለች፣ እነሱ ኮምፒውተር መጠቀም ይችላሉ፣ ሌሎች ሰዎችስ ይሄን ነገር ማድረግ ይችላሉ ብለን መጠየቅም ከፈለግን በጣም ሲምፕል ነው። ኤግዛምፕሎችን ላሳያችሁ። አሁን የምንጠይቀው ከፊት ለፊታችን ያለን ሰው እንደዚህ ማድረግ ትችላለህ ሳይሆን፣ እንደምታዩት መጨረሻ ላይ ይችላል ስንል እየጠየቅን ያለው ማን ነው? እሱ ማለት ነው አይደለም። ይችላሉ፣ እነሱ። ስለዚህ አሁን ሌሎች ሰዎችን ነው የምንጠይቀው። ጊታር መጫወት ይችላል፣ በሌላ ቋንቋ እሱ ጊታር መጫወት ይችላል። ሊረዱን ይችላሉ፣ ሊያግዙን ይችላሉ እነሱ አይደለ 13 አሁን መሄድ እንችላለን እኛ ማለት ነው። እንደ ቅዱም ቢሆን ትችላለህ ነበር ጊታር መጫወት ትችላለህ። ምንድን ነው የምታደርጉት? ኬን ዩ አይደለ መጫወት ኬን ዩ ፕሌይ ድ ጊታር አይደለ ጊታር መጫወት ትችላለህ እንደዚህ ነው። ምንለ አይደለ አሁን ግን አንተ አይደለህም እየጠየቅ ያለኸው እሱ መጫወት ይችላል ጊታር ስለዚህ ምንም አዲስ የምጨምርላችሁ የማስተምራችሁ ነገር የለም በጣም ቀላለው ዩ የምትለዋን እሱ ከሆነ ሂ ብላችሁ ተኩ አይደለ አይ ምንድን ነው እኔ ነው አይደለ ዊ እኛ ነው አይደለ ሂ እሱ ነው ሺ እሷ ነች ደይ እነሱ ናቸው። ማንን ነው፣ ሶሪ፣ ማን ነው ማድረግ ይችላል ብላችሁ እየጠየቃችሁት፣ እኔ ማድረግ እችላለሁ ከሆነ ኬን አይ፣ እኛ ማድረግ እንችላለን ኬን ዊ፣ እሱ ማድረግ ይችላል ኬን ሂ፣ እሷ ማድረግ ትችላለች ኬን ሺ፣ እነሱ ማድረግ ይችላሉ ኬን ደይ። ፕሮኖው መቀየር ብቻ ነው። እንግሊዝኛ በጣም ቀላሉ ቋንቋ ነው። ባይ ዘ ወይ ይሄን እንድታውቁ ፈልጋለሁ። ሊረዱን ይችላሉ። እነማ ኬን ምን ልበል ዘይ አይደለ? ኬን ዘይ ሄልፕ ስ አስ። ለምን አልኩኝ? እኛን ሊያግዙን ይችላሉ እያልኩ ያሉትኝ። አሁን መሄድ እንችላለን ኬን ብዬ ምን ልበል እኛ ዊ አይደለ? ኬን ዊ ጎ ናው። አሁን መሄድ እንችላለን ወይ አሁን ደግሞ እየጠየቅን ያለ ነው። ምን ብለህ ነው ወንድምህ ምግብ ማብሰል ይችላል፣ እየጠየቅን ያለ ነው። እሱ ብለን ሳይሆን ወንድምህ፣ ያንተ ወንድም ዩር ብራዘር አይደለም። ኬን ካላችሁ በኋላ የምትላላችሁ ማለት ነው። ማነው ነው ዩር ብራዘር ኬን ዩር ብራዘር ኩክ፣ ምግብ ማብሰል ይችላል። አንተ ማብሰል ትችላለህ፣ ኬን ዩ ኩክ። ኬን ሺ ኩክ፣ እሷ ምግብ ማብሰል ትችላለች። ሲንተ ምግብ ማብሰል ትችላለች። የፈለጋችሁ መቀየር ይቻላል። ህፃኑ ልጅ መራመድ ይችላል። አሁን ደግሞ የጥያቄአችንም ህፃኑ ልጅ ቢ ቢ መራመድ አይደለም ቢ መራመድ ይችላል። ስለዚህ ሁላችሁም ጀማሪ ተማሪ ሆናችሁ ኢንተርሜዲት አድቫንስድ ኬን ብለን እንጀምራለን። ማድረግ ትችላለህ ከሆነ ኬን ዩ። ማድረግ ትችላለች ኬን ሺ። ማድረግ ይችላሉ ኬን ደይ፣ እያልም መናገር ይቻላል። እንግሊዝኛ መናገር ትችላለህ እንግሊዝኛ መናገር እችላለሁ? ብዬ ራሴ የምጠይቅስ ኬናይ እኔ ስለሆንኩኝ ኬናይ ስፒክ ኤንግሊሽ። እነሱ እንግሊዝኛ መናገር ይችላሉ። ን ስፒክ ኤንግሊሽ፣ ን ስፒክ ኤንግሊሽ እያልን መጠየቅ እንችላለን። በጣም ፓወርፉል፣ ቀላል ነገር ግን ለንግግራችን የሚጠቅም ትምህርት ነው የሰጠዋችሁ። ሰው ሰዎች እንደዚህ ብለው ይጠይቁናል፣ እንዴት ብለን እንመልስ ነው አሁን። ደግሞ የሌለ እንግሊዝኛ መናገር ትችላለህ? አዎ እችላለሁ ወይም አይ አልችልም እያልን መመለስ እንችላለን። እሱን በቀላል መንገድ ላሳያችሁ። ኦኬ፣ እንቀጥል። ነምበር ፎር ኬን ሂ ኩክ። ምን እያለ ነው? ኬን ሂ ኩክ፣ እሱ ምግብ ማብሰል ይችላል፣ ጥያቄያችንን ማለት ነው። እሱ ላይ ነው አይደለም? አዎ ይችላል። የስ ምን እንበል? አይ ኬን አይደለም። እኔ አይደለም። እዚህ ጋር የጠየኩት የስ፣ ሶሪ አያልኩትኝ። የስ ምን ማለት አለብኝ? የስ ሂ ኬን። አያችልም ስንልስ ኖ ሂ ኬንት አይደለ። እንቀጥል። አምስት ኬን ዊ ጎ ናው ነው። አሁን ለምሳሌ የሆኑ ልጆች መጥተው አሁን መሄድ እንችላለን ብለው ቢጠይቋችሁ አዎ ትችላላችሁ ስትሏቸው፣ የስ አዎ ትችላላችሁ ስትሏቸው እናንተ ነው አይደለ? የስ ዩ ኬን ነው የምትሏቸው ኦኬ። እዚህ ጋር ዊ ስላለ እዚህ ጋ ደግሞ ዊ ይሆናል ማለት አይደለም። እነዚህ ጠያቄዎቹ ናቸው፣ ዊ የሚሉት ስንመለስ፣ ደግሞ እናንተ ብለን ዩ ብለን መመለስ ይጠበቅብናል። እዚህ ጋ ደግሞ ምን ተባልኩኝ? ኬን ዩር ብራዘር ድራይቭ፣ ያንተ ወንድም መንዳት ይችላል። ያንተ ወንድም አዎ እሱማ ይችላል። የስ ሂ ኬን ብል ትክክለኛ መልስ ይሆንልኛል ማለት ነው። ኖ ኬንት ብለንም መመለስ እንችላለን ማለት ነው። ስለዚህ ሰዎች ሲጠይቁን በዚህ መልኩ መመለስ እንችላለን። ማሳጠር አለብን። ኦኬ ማስረዘም የለብንም። የስ አይ ኬን ስዊም፣ የስ አይ ኬን ኩክ፣ የስ አይ ኬን ድራይቭ እያልን ድራይቭ፣ ኩክ፣ ስዊም የሚሉትን እዚህ ጋር ኦልሬዲ ጥያቄ ላይ የተነሱትን መልሳችንም ላይ ማምጣት አይጠበቅብንም። እነዚህ ሾርት አንሰር እንላቸዋለን በእንግሊዘኛ ማለት ነው። አራት ጥያቄዎች ልስጣችሁ በተማርነው መሰረት ኮሜንት ሴክሽን ላይ በፍጥነት እነዚህን ወደ እንግሊዘኛ ቀይራችሁ ታስቀምጣላችሁ ማለት ነው አንድ በጣም ቀላለው ለሰዎች ምን ብላችሁ ትነግራላችሁ? መምጣት እችላለሁ ጠይቋችሁ ሊሆን ይችላል። የሆነ ፕሮግራም ላይ ተጋብዛችሁ መምጣት እችላለሁ እንዴት ነው ብላችሁ የምትመልሱላቸው? አንደኛ መምጣት እችላለሁ። ሁለተኛ ደግሞ መነጋገር እንችላለን። መነጋገር እኮ እንችላለን እንዴ ነው የምትሉት በእንግሊዘኛ። ሶስት የገዙትን እቃ መመለስ አይችሉም። አሁን ጋር ደግሞ ይችላሉ ሳይሆን አይችሉም። የገዙትን እቃ መመለስ አይችሉም እንዴት በእንግሊዝኛ ትላላችሁ? አራት በኋላ ልትደውልልኝ ትችላለህ። ስለዚህ በኋላ ደውልልኝ ነው። በሌላ ቋንቋ በኋላ ልትደውልልኝ ትችላለህ እንደሚችል እየነገር ነው ነው ስለዚህ አንድ መምጣት እችላለሁ፣ ሁለት መነጋገር እንችላለን፣ ሶስት የገዙትን እቃ መመለስ አይችሉም፣ አራት በኋላ ልትደውልልኝ ትችላለህ። እነዚህን በፍጥነት ኮሙኒኬሽን ላይ በተማርነው መሰረት ሰርታችሁ አስቀምጡልኝ። እንደተለመደው የዛሬውም ትምህርት ፒዲኤፍ ኖት አለ ተዘጋጅቷል። ቴሌግራም ቻናላችን እንጆይም ብላችሁ ማግኘት ትችላላችሁ። ሰዋሰው አካዳሚ ይባላል ቻናላችን፣ ሰርች ማድረግ ትችላላችሁ ወይም ዲስክሪፕሽን ላይ ሊንኩ አለ ማለት ነው። ያልገባችሁ ነገርም ካለ ቀጥታ ቴሌግራም ላይ እኔ ልታገኙኝ ትችላላችሁ። ኔክስት ታይም ሌላ ትምህርት ይዤ እመጣለሁ። ቻው